ን ሴራ መጀምብ ቢሆን ታዘዝ፣ ሽምሽ ማን ስለሆሽ አንቺ ማታዘዝ? ምን አይነት ልጅ! ቆይ ፍቅር ግን ማሰበኝ የሚባል ነገር ይልሽ አው የለኝም። ዝም ብለሽ እንደመጣልሽ አታውሪሽ። ምን ተሳሳትኩ? ምክንያቱም የለችም ማለት ሞት

እሱ ለአደይ አበባ ሰጣት። ዴቨን አስቆጣው። እንዴት አበባ ትቀበያለሽ? አበባ መቀበልኮ ትርጉም አለው። አደይ ምን እያደረግሽ ነው? ሲል ለአደይ ጠየቃት። እሱም እንዳንተ ይወደኛል ሰጠኝ፣ ተቀበልኩት። ምን አድርጊ ነው የምትለኝ? ሰጠል አበባውን ጥለው ወደ ቤት ገብታል። ፍቅር ተንኮለኛዋ የአደይን አባት ስልክ ቁጥር እፈልጋ ለደመቀ ትነግረዋለች። ደመቀ ደግሞ ለአደይ ይነግሯታል። እና አንተስ ምን አልካት? ምን አስባ ነው ደግሞ የአባቴን ስልክ ቁጥር እየፈለገችው አደራ፣ ምንም ነገር ብትልህ እንዳትሰጣት ስትል ለደመቀ ነገረችው። ደመቀ እኔ ሞኝ ነኝ ወይ የአባትሽን ስልክ አሳልፌ ለእሷ ለፍቅር የምሰጣት ብሎ ለአደይ መለሰላት። አደይ ምን አስበሽ ነው? ምንስ በደልኩሽ? ምን አድርጌሽ ነው ደግሞ ለምንድን ነው የአባቴን ስልክ ቁጥር የፈለግሽው? ስትል ለፍቅር ጠየቀቻት። ማነው እየነገረሽ? እኔ አልፈለኩም ስትል ካደቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ ዝግጅት ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል ስልሳ ሰባት ተለቀቀ። በዛሬው ክፍል ላይ ለምለምና አደይ ወደቤት ቤት መመለስ ፈልገው መንገድ ላይ ወክ እያደረጉ ወደ ቤት ቶሎ መሄድ እንዳለባትና እታለምም ወደ እናቷ ጋር እንደተመለሰች ከዛ አጊዜ ጀምራ አዴይንም እየተቆጣጠረቻት እንደሆነ ለለምለም ትነግራታለች። ንጉሱና ደመቀ መንገድ ላይ ተቀምጠው ነበረ። ደይሚሰልዋት እደስ የለዋት። ንጉሱ እባክህ ተረጋጋ፣ ምን እየሆንክ ነው? ወንድ ልጅ አይደለህም? ለምን ኮረ አትልም? የምን መልፈስፈስ ነው? ብሎ ደመቀ ለንጉሱ ይነግረዋል። ገዝቼ ለእሷ መስጠት አለብኝ ምስል ለደመቀ ንግሮታ ገንዘብ ሳይኖረው ከደመቀ ገንዘብ ተቀብሎ ለአደይ አበባ ገዝቶ አዘጋጅቶ ይኸው አበባው ያምራሉ ተመልከት ብሎ ለደመቀ ሲያሳየው ለምን ቀለበትስ አትገዛላት አንተ ላይ ምን መሆን ነው ሲል ለንጉሱ ንግሮታ ወደ ቤት እንደሄደችም ፍቅርን ስትጠይቃት ፍቅር እኔ በጭራሽ አንቺ ሰራተኛ አይደለሽም ወይ ደግሞስ እንደዚህ እኔ አላደረግኩም ስትል መነሻሽ ጋር ታለ ደፍ ቤት አጥቷት አደ የት ሄዳ ነው እያለ ለሷ ሲጠይቃት፣ እኔ አላየውም። እዛው ኪንጎ ጋር ሄዳ ይሆናል። የሱ ፍቅር ይሆናል እሱ ጋር ያስኬዳል። ከገጠር ከተመለሰች በኋላ ኪንጎ ኪንጎ እያለች ነው እስትለም ለደፍ ትነግረዋለች። በጭራሽ ይሄ ያንቺ ስራ ነው። በባለፈው አንቺና ቤዛ እንደዛ አድርጋችኋት እንዳባረራችኋት ሁሉንም ነገር ሰምቻለሁ አውቃለሁ። አሁንም እንደዛ የምትነግረኝን ነገር ዝም ጊዜ የምሰማ ሞኝ አደረግሽኝ ወይ ሲል ለፍቅር ተንኮለኛ መልሶላታል። ምናልባት ለምለም ጋር ሄዳ ይሆናል እንጂ አደ በፍጹም እንደዚህ አታደርግም ብሎ ለሷ ይነግሯታል። እኔ እንደሆንኩኝ እውነቱን ነው እየነገርኩ ማመን ያለማመን ያንተ ስራ ነው ስትል ለሱ ትነግረዋለች። በእጃችንዋ ደግሞ ሊዲያ ተንኮለኛ ደግሞ ክላሷ እየጨፈረች ነበርና፣ ወደ ክላስ ገብቶ ያላት ምንድን ነው አደይ ና ይተሻታል ብሎ ሲነግራት፣ እኔ የአደይ ጠባቂ ነኝ ወይ አላየሁም መስትል እለዴ ተነግረዋለች። ካላየሽ አላየሆም ነው ማለት እያለብሽም ብሎ ለሱ ይመልስላታ። ምን ሆነ ነው አንተ ና ከኔ ጋር እንጨፈርም መሰተለው። እሱ መጨፈር አልፈለግም የጭንቀት መፍትሄው መጨፈር ነው ያለሽ ማን ነው ብሎም ለሊዱ መልሶላታ። ቆይ አንተ ለምንድነው እኔን መቼም፣ በዚህ መልክ መች ፈልገኝ ታውቃለህ? አሁን እሷ እቤት ስታጣት እሷን ፈለግህም ስትል ለእሱ ትመልስለታል። አባቢ እኮ እቤትም የትም ስጠፋ የሚፈልገኝ የቤቱ ድምቀትም እንደሆንኩኝ የሚነግረኝ አባዬ ነበረ ስትለም ለደብ ትነግረዋለች። ያንችማ አለ፣ ግን እዚህ ቤት ደግሞ እሷ ከሌለች፣ አዴ ከሌለች፣ ቤቱ ቤት አይመስልም ይደብራል ሲልም ለልጁ መልሶላታል። ሁለታችሁም ለየብቻችሁ ልዩ ቦታ አላችሁ ብሎ ለእህቱ ይነግራታል። ያቺ ፍቅር ተንኮለኛ ተቀምጣ ነግሯን እያሰላሰለች አደይ እና ለምለም በጣም ተናደው ደመቀና ንጉሱ እንደነገሯቸው ለምንድነው ስልክ ቁጥሬን የአባቴን የፈለግሽው እነሱን የጠየቅሻቸውን መሰተን ስታፋጥጣትም እዚህ ጋር በጣም ከአዴ ጋር እጸ ውስጥ ይገባሉ። ለምለም አንቺ ምን አይነት ሰውነሽ ሁለተኛ በእሷ ላይ እንዲሁም እሷን አሳልፈሽ ለአባቷ ለመስጠት አስበሽ ነው? ወስድ ቁጥራቸውን ለምንድን ነው እየፈለግሽው? አንድ ነገር ትሆንና እኔም አልምረሽም። መሰተን ለምለም ትስ ተነግራታለች የራሷ አሮባት የሰው ታማስላለች አሉ እያለች በእሷ ላይ ተከረትባታለች ታስተነግጋታለች ዴቭ በድንገት ወደ እነሱ ጋር ሲገባ ፍቅር ተንኮለኛዋ እትነሳለች አደይ በጣም ደንግጣለች ስታይ እሷ እሱ መተሻል የትሄደሽ ነው ብሎ እስ ጠይቃት፣ ሊዶ አንቺ የትሄደሽ ነው? አረ አደይ ወንድሜ በዚህ መልክ የምታሳስቢው፣ መሰተን ለአደይ ነግራት፣ አላይ ፍቅር ብድግብላ አትሄዳ ላይ ደፈም እሱ ፎሎ ሲቀመጥ፣ ሊዶም ስትቀመጥ፣ አደይ ምትናደድና ወደ ኪቼን ትገባለ። ለምለምን እዛ ሂጂ ኪቼን እኔ አነግራታለሁ፣ መሰተን ነግራት ነበረ። ኪቼን እንደሆኑ ሁለቱም ቀጥታ ሊዶ ትመጣና ለምንድን ነው ቤት እንድትገባ ያደረግሽው፣ ለምን በሩን ከፈትሽ? ብላ ትጮባታለች። አደይ አደይ እኔ ምን ምን መብታለኝና ነው እንደዛ የማደርገው? ለምንድን ነው አንቺ እንደዚህ ተስተሳሰብ የምታስቢው? ምን አድርጋሻለኝ? መሰጠን ስትመልስላት እኔ እዛ ቤት ስሄድ ከኤለና ለምለም ያባረሩኛል እዛ ቤት እንዲቀመጥ አይፈልጉም መሰተል ለሷት ትነግራታለች ከወጣሁም የምወጣው ፍቅር ውጭ ስትላይ ነው ቤቱ የፍቅር ነው መሰተል ለልዱ መልሳላት አለ እጇን ጥምዝዝ ስታደርጋት ዴፍ እየገባና ምን እየተፈጠረ ነው ምን ሆናችሁ ነው ብሎ እስ ጠይቅ እዚጋር እዚ ጋር እንግዲህ ሁለቱ እየተጨቃጨቁ ዴፍ እየገባል ውሸቷን እዚ ጋር ያላለችውን እንግዲህ ስትናገርም እሷን ይዘህልኝ ውጣ ብላ ለምለም ለዴፍ እተነግሯል ተብሏል። ሊዱንም ረፊ ነኝ ብሎ እህቱን ይዞ ወደ ክላስ ይገባና ለምንድን ነው እንደዚህ የምታደርጊው ረፊ አንቺ ሄድሽ እንጂ በማለት ወደ ቤቱ አንቺ ነሽ እንጂ የሄድሽው እሷ መጣችብሽም፣ ብሎ እህቱን ይቆጣታል። ለፍቅር ነግራትና እሷ ከዚህ ቤት እንድታባርርልኝ አደርጋለሁ ከቻላችሁ ሁለቱንም አባሩልኝ የተላለች መጀመሪያ ለምለምን ተንኮለኛ ፍቅር ወደ እሷ ጋር እትገባና እንዴት ነው ብላ ስትጠይቃት ከዚህ ቤት አባሪልኝ ለምለም ቤቱ ያንቺ አይደለም ወይም መሰተ ትነግራታለች መጀመሪያ እሷን አባሪያ ተሰጥራት እሷን ብቻ ሳይሆን ሁለቱንም ከዚህ ቤት ውልቅ አድርጌ አባረራችኋለሁ ትላታለች አደይን ለምን ታባርሪያታለሽ ማን ምግብ አብስሎ ሊሰጠን ነው መሰተ ለፍቅር መልሳላት አለ ፍቅር ከዚህ ቤት ሰላም እኔ የማገኘው ሁለቱንም ሳባረራቸው ነው የኔ የምላቸውን ነገሮች በሙሉ ተነጥቂያለሁ ሰተ ለእሷ ትነግራታለች አደይ እማ ወንድሜን እንድትወስድብኝ አልፈደ ለማድረግም በጣም እትነግራታለች። ለፍቅር በዛ ምክንያት ለምለምን ብቻ እንድታባርላት ነበር የፈለገችው። ከወንድሜ ጋር ከተጠጋችና በፍቅር አስተሳሰብ ከወንድሜ ጋርም ከአሰበች ወንድሜን በጭራሽ እሷ ልትወስደው አትችልም ብላ ለፍቅር እትነግራታለች። ዴቭም ፍቅርን አስጠንቅቋታል። እንዴት ነው እንደዛ አንቺ የምታደርገው? የሌላ ሰው አስተሳሰብ ወይንም ሌላ ሰው የሚናገር ነው አሁን እየተናገርሽ ያለሽው በሷ ላይ ያለ ሽ ምጥላቻና ስለ ሌላ ሰው እያወራሽ ነው የሚመስለው። በጭራሽ እሷ በአንቺ ላይ ምንም መጥፎና የአንቺ የሆነ ነገር አልወሰደችብሽም እያለ ለፍቅርም ቢያስጠነቅቃት እሷ ከመንጨርጨር አላረፈችም። ሰራተኛ መሆናችሁን ረሳችሁት ወይ በእዚ ቤት መታችሁ እንደ ልባችሁ የምትሆኑት እያለች ሁለቱንም ስትነግራት፣ አንቺ ሰራተኛ ሆነሽ የኤላ ጥገኛ ነሽ ብላ ለለምለም ስትነግራት፣ ለምለም ደግሞ እኔ ጥገኛ አይደለሁም ከዚህ ሰፈር የተሻሉ ቤተሰቦች የኔ እንደሆኑ እንዳትረሹ። እኔ ደግሞ የኤላ ጥገኛ አይደለሁም፣ ካንቺ እሻላለሁ። በላቤ ጠንክሬ ሰርቼ የማድር ሴት ነኝ ስትል ለምለም ለፍቅር ነግራታለይ። ዴቭም በጣም ተናዶ አሁንም ስለ አደይ ሲላት አደይ ምንም ጥሩ ምላሽ ነገር አትመልሰውም። ሁለቱም እየተጨቃጨቁ ድንገት ለምለም ስትገባ በር ቆርቆሮ አዴይ ንጥሩልኝ እይላ አደይ ስትወጣ ደመ እንዲያ የደመቀ ጓደኛ ደመቀ አልሄደም ስላለው ንጉሱ ያንን አበባ ይዞ ለአደይ እሊ ሰጣት። በሩን ሲቆረቁር ዴቭና ለምለም እየተመካከሩ ነበር። ምን ማድረግ እንዳለብኝ እኔ ፍቅሬ ልትቀበለኝ፣ እኔ ደግሞ በጣም ነው የመወዳትም እያለ ለለምለም ይነግራታል። ሁለቱ ለምን እሷም ቃሉን ለምን እንዳልተቀበለችው ከጎን ያች ተንኮለኛዋ ልጅም የምወደውን ሰው አንቺ ተጠግተሻልና ና የአንቺ ሊሆን አይችልም፣ የኔ ነው፣ ከሱ ራቂ ያለች ስለምታስጠነቅቃት ነው ከደፍ ጋር ያን ያህል በቃሉ መቀበል እያቃታት። በመጨረሻ ግን ከሱ ራቂ ስትላት ይህንን እንዳታስበው መቼም ሊያደርገው አልችልም ብላ ለፍቅር ተንኮለኛ መልስ አላት አለ ሁለቱ ሲጨቃጨቁ ለምለም ልታደርጊያት ነው ብላ ፍቅርን ስትቆጣ ተገላገለችው። በኋላ በር ላይ ንጉሱ ይጠራሻል ብላት አደይ እትሄዳል። አደይ ስትሄድ ያንን አበባ ይዞ በር ላይ እቆሞ ያንን አበባ ለሱ አሰቷታል። ደቭ ማይቶ በጣም ተናዶ ህዝቶበት ለምን እንደዚህ ታደርጊያለሽ ብሎ ለአደይ ሲነግራት እሱም እንዳንተ ይወደኛል ያፈቅረኛል ሰጠኝ ተቀበልኩት። ምን ላድርግ? ምን ሆኔ እያላችሁ ነው የምት የምታስጨንቁኝ እያለች ለዴፍ ትነግረዋለች። አበባውንም አጠገቡ ወርውራለች፣ ወደ ክላስ ትገባለች። በጣም እትናደዳለች። ያንን አበባም ዴፍም ይዞ ወደ ንጉሱ ጋር ሄዶ ንጉሱን ይደብድቦታል። ለምለምም ለምንድን ነበረ የፈለገች ንጉሱ ስትል ለአዴ ነግራታለች። አበባ ሰጠኝ ተቀበልኩት፣ ግን ዴፍ ደስ ስላላለው እጌቱ ጥዬው መጣሁም ብላ ለሷ ነግራለች። ያቺ ተንኮለኛዋ ፍቅር ተብዬዋ አሁንም አደይን እንደምታሰቃያትና አያትና አንተን ደግሞ እሷ ስለምትወደው ነው። አንተ ብቻ በንጹሕ ፍቅር ጠብቃት፣ አንድ ቀን እውነት ይሆናል ትቀበላለች እያለች እሱ ተስፋ ሲቆርጥ፣ እሷ ደግሞ እያበረታታቸው ትገኛለች። አደይ ካለችበት የስራ ውጥረት እንዲሁም ደግሞ ያቺ ተንኮለኛዋ ልጅ እያሰቃየቻት ስለሆነ ቤት ደግሞ በምንም መከራና ስቃይ ውስጥ ብትሆን አንቺ ለእኔ ፍቅሬን እስከምትቀበኝ ድረስ እጠብቅሻለሁኝ፣ ከጎንሽ ነኝ ብሎም ለአደይ ነግባት ነበር። በመጨረሻም ለምለም እውነቱን እንግዲህ እሱም እያውቃል። እሷም ለምን እምቢ እንዳለች እና እንደምታገስም እንደነገረችው ለምለም እነግረዋለች ማለት ነው። እድር እንግዲህ አሁንም ተስፋለው። አደይ በመጨረሻ የድር ነው የምትሆነው። ከዛ ቤት ወጥተው በራሳቸው ቤት እይኖራሉ ማለት ነው። ያቺ ተንኮለኛ ፍቅር ተብ በመጨረሻ ዴቭም ወደ ንጉሱ ጋር ሄዶ እንዴት ነው ድፍረትህ ለመወዳትና ለማፈቅራት ልጅ እቤቴ ድረስ መጥተህ አበባ የምትሰጣት ብሎ እሱን ደብድቦታል። አበባውን ስትቀበልም አበባ መቀበል እኮ ትርጉም አለው፣ እንዴት ዝም ብለሽ ትቀበያለሽም ብሎ ለአዴ ነግሯት ነበር። አዴ ደግሞ እሱም እንዳንተ ይወደኛል፣ ሰጠኝ፣ ተቀበልኩት፣ እሺ ምን ላድርግ? ለምንድን ነው እኔም በዚህ መልክ የምታሰቃገኝ ብላ እሰው አጠገቡ አበባውን ወርውራለታለች። ሁሉንም ነገር ለምለምለ ዴቭ እሷ እኔ ስጠጋትም፣ እሷ እየሸሸችኝ ነው። እኔ ሸሸሻት ደግሞ፣ እሷ እየተጠጋችኝ ነው። ፍቅሬ ልትቀበለኝ አልቻለችም ብሎ ለለምለም ነግሯታል። ለምለም ሁሉንም ነገር በግልጽ ለሱ ነግሯለች። አንተ በእውነትና በቀጥተኛ መንገድ ብቻ ጠብቃት ትመጣለች፣ ማለት ተስፋ ሰጥተዋለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል ቤተሰብ።